ሰላም ጤና ይስጥልን፣ ውድ ተመልካቾቻችን አድማጮቻችን፣ ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። በመጀመሪያም ተመልካቾቻችን፣ አሳዛኝ ሰበር መረጃ አለ። እርሱም ታላቁ ሰው ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ከዚህ ዓለም ድካም አርፈዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት የክቡር ዶክተር ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ከዚህ ዓለም ዛሬ ከቀትር በኋላ ተለይተዋል። ተቀዳሚው ሙፍቲ ሀጂ ዑመር ኢድሪስ ባደረባቸው ሕመም በሕክምና ሲረዱ ቆይተው በዛሬው ዕለት ከዚህ ዓለም በሞት መለየታቸው ነው የተረጋገጠው። ደሬኒውስ መዝገብ ሚዲያ በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ልፈት የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቦቻቸው፣ ለመላው ኢትዮጵያ ሕዝብ መጽናናትን ይመኛል። ተመልካቾቻችን ታላቅ ሰው ነው ኢትዮጵያ ያጣችው። በሁሉም ዘር እንደተወደዱ እንደተከበሩ፣ እውነትን እንደያዙ አልፈዋል። ሁሌም እንዘክራቸዋለን። ተቀዳሚ ሀጂ ሙፍቲ ኢድሪስ ከማረፋቸው በፊት የተናገሩት አንድ ነገር ሁሉ የሚከነክነኛል። ለዚህ ህመም የተጋለጡት ይህም ብለው ነበር። በ86 ዓመታቸው ማለት ነው። አሁን ኢትዮጵያ ያለችበት ሁኔታ እጅግ ያሳስበኛል። እኔ አሁን 86 ዓመት ሊሞላኝ ነው። ሌሊት እንቅልፍ የለኝም። ለሁለት ሰዓታት ብቻ ነው የምተኛው፣ ቀሪውን አረቅስበታለሁ። ለምንድን ነው ብዙ ለማንቆይበት የምንጋደለው? ለምንስ ነው የምንጨረሰው? የኢትዮጵያና የወገኖቼ ነገር በጣም ያሳስበኛል፣ ያስለቅሰኛል። እባካችሁ ሰውነት ይቀድማል። ሰው ሁኑ። ቅድሚያ ሰውነትን አስቀድሙ። ከሃይማኖትም ቢሆን ሰውነት ይቀድማል። ከዘርም ሰውነት ይቀድማል። አላህ ሰውን ከሁሉ በላይ አልቆታል። ሰው ሊገፋ፣ ሊሰደር፣ ሊገደል፣ ሊናቅ፣ ሊወገዝ በፍጹም አይገባም። ልዩ ፍጥረቱና ክብሩን ይጠብቁለት በማለት አላህ አዞናል። እኔ ባገሬና በወገኔ ሁኔታ ማልቀስ ከጀመርኩ ሰንብቻለሁ በማለት ነበር የተናገሩት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ያን ተከትሎ ባደረባቸውም ምክንያት በጥበብ ሆስፒታል ሕክምናቸውን ሲከታተሉ ነበረ። ተመልካቾቻችን፣ ዛሬ ማምሻውን ማረፋቸው ተሰምተዋል። ቀደም ሲል እንዳልኩት አባታችን በስጋ ቢለዩንም ሁልጊዜም በመንፈስ ከኛ ጋር ናቸው። ከሞት የሚቀር ማንም የለም። ደግ ሰው ስለሆኑ ነው እንጂ ዕድሜም ጥሩ ነው ያላቸው። ግን ደግ ሰው ስለሆኑ የኢትዮጵያ አድባርና ምልክት ስለሆኑ፣ በሁሉም የእምነት ተከታዮች ዘንድ የሚወደዱ ሰውነትን ያስቀደሙ ስለሆኑ ሁሉም አዝኖላቸዋል። የሚቀረው ይሄ ነገር ነው። ማንም ከሞት የሚቀር የለም የሚቀረው መልካም ስም ወይ መጥፎ ስም ነው። ስለዚህ አባታችን በስጋቸው ቢለዩንም መልካም ስማቸው ሁሌም እያበራ ይኖራል። ሁሌም እያሰብናቸው እንኖራለን። ሀገራችን ትልቅ ሰው ነው ያጣችሁ። በእውነት የሚወደዱ የሚፈቀሩ ደግ አባታተናል። ስለ ወገኖቻቸው እያዘኑ እያለቀሱ ሄደዋል። ሁሌም እናስባቸዋለን። በጣም በጣም የሚያሳዝን ዜና ነው። በሰላም ይረፉ። ከደጋጎቹ አጠገብ ይቀመጡልን። ምንጊዜም በመንፈስ ከኛ ጋር ናቸው። በስራቸው ደግሞ ህያው ናቸው ሁሌም እንዘክራቸዋለን። ይህን ካልኩ ዘንዳ፣ ተመልካቾቻችን፣ አድማጮቻችን አሁንም ከወደ አማራ ክልል የሚደርሱን መረጃዎች አሉ። በራያ ግንባር በላያቸው ላይ በሚር መሰመሰው ሶስት ሰው አልባ አውሮፕላን ድሮን ከአርብ ዕለት ጀምሮ ከ19 ጊዜ በላይ ጥቃት ቢፈጽምም ከመጤፍ ሳይቆጥሩ በላያቸው ላይ የሚያጓራውን አራት ጀኔራል መድፍና በርካታ ዙ 23 እንዲሁም ሞርተርና ቢኤም ከመጤፍ ሳይቆጥሩ ከምሽግ ምሽግ እየተወረወሩ ታላቅ ገድል ፈጽመው ውለው አድረዋል ሲል ምኒሊክ እዝ ገልጿል። የሰሜን ምስራቅ እዝ 49ኛ ክፍለ ጦር የሆነችው ከስታፍ አባላትና ምናልባት ከጥቂት ሰራውት በስተቀር ዶጋመድ ሆናለች። በተጨማሪም የሪፐብሊካን ጋርድ እያለ ሆነ ራሱን የሚጠራው ማዘዣ ጣቢያውን አላማት አድርጎ የነበረው ቅልብ ኮማንዶ በራያ ማሽላ ማሳ ስር አስከሬኑ ተነስንሷል ተብሏል። በአፋ ባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ልጅ እያሱ ኮር ስር ከሚገኙት ከራምቦ ክፍለ ጦርና ከራሳሊ ክፍለ ጦር የተወጣጡ አሃዶች ጥቅምት 8 ቀን 2018 ዓ.ም ከንጋት ጀምሮ ውርጌሳ ላይ ባደረጉት ውጊያ ሙትና ቁስለኛ ካደረጓቸው ከ20 የጠላት ታጣቂዎች በተጨማሪ ከ15 በላይ የሚሆኑትን ማርከዋል። ይህ በእንዲህ እንዳለ ደብረ ዘቤት ስምምነት የተሰኘ የፋኖ አንድነት መደረጉ ተገልጿል። በመቄት ወረዳና አጎራባቾች አካባቢ በተበታተነ አደረጃጀትና መዋቅር ላይ የነበሩ ፋኖዎች የአማራ ፋኖ ብሔራዊ ኃይል አፋባሀ ምስራቅ አማራ ቀጠና ሚኒልክ እዝ የስትራቴጂክ ጉዳዮች መምሪያ ኃላፊ አርበኛ አራጋው ያለውና የእዙ ፖለቲካ መኮንን መምህር ጋሻው ሙሉጌታ በተገኙበት ጥቅምት 7 ቀን 2018 ዓ ም በጥንታዊቷ ባለቀደምት ታሪኳና ስትራቴጂክ የጦር ቦታ በሆነችው ደብረ ዘቢጥ ባደረጉት ውይይት አንድነታቸውን አብስረዋል። በቀጣይ የአደረጃጀቱን ስያሜና የአመራር መዋቅሩን ሰርተን ይፋ እናደርግ ይሆናል ሲል የአማራ ፋኖ ብሔራዊ ኃይል አፋ ባሃ ሚኒሊክ እዝ ገልጿዋል። ከሁለት ዓመት በላይ በመከላከያ አገዛዝ ስር የወደቀው አማራ ክልል በማዕከላዊ ጎንደር እና በኮንደር ከተማ 54 የብልጽግና አመራሮች የጸጥታና የፖሊስ አመራሮች በመከላከያ ሰራዊት ሰሜን ምዕራብ እዝ 54ኛ ኮር አዛዥ ብርጋዴር ጀኔራል ሙላው በየነ ትእዛዝ ትናንት ቅዳሜ ጠዋት ጀምሮ በቁጥጥር ስር እንዲውሉ ተደርጓል፣ ሲሉ ምንጮች ገልጸዋል። በቁጥጥር ስር እንዲውሉ የተደረጉት 54ቱ መካከለኛና ከፍተኛ አመራሮች በዋናነት ከፋኖ ጋር ግንኙነት ያደርጋሉ በሚል ምክንያት ሲሆን በእገታም ጭምር ተሳትፎ የነበራቸው አመራሮች ናቸው በሚል መነሻነት እንደሆነ ታውቋል። የእስር ሂደቱ በሁሉም የክልሉ አካባቢዎች የሚቀጥል ሲሆን መከላከያ ለምን ንጹሐንን ይረሽናል? ተብለው ጥያቄ ያነሱ አመራሮች ላይ ትኩረት ባደረገ መልኩ እንደሚሆን የወጡ መረጃዎች ያመለክታሉ። ታጋይ ይሰዋል ትግል ይቀጥላል እያሉ የሙሾ ፖለቲካን መለማመድ ይቁም ተባለ። ትግላችን ከባድ ነው፣ ብዙ ዋጋ ያስከፍላል። ትግላችን ውስብስብ ነው፣ ብዙ ጊዜና ኃይል ይፈልጋል። ትግላችን የሙሾ ሳይሆን የማዕበል ትግል መሆን ይገባዋል ተብሏል። የአማራ ትግል የሙሾ ፖለቲካን ለመለማመድ ወይም የአማራን ሞት ለማራዘም ሳይሆን አማራን አማራን ከመጥፋት እንዲታደገው ነው። ስለዚህ ትግላችን የሙሾ ሳይሆን የማዕበል ልናደርገው ይገባል። የአማራ ትግል እጅግ ከባድና ውስብስብ የሚያደርገው ከውጭ ጠላት ይልቅ የአማራው ባንዳ መብዛቱ ነው። ይህንን የትግላችን ፈታኝ ኃይል ማዕበል ወይም ህዝባዊ በሆነ መልኩ ልናስወግደውና ከህዝባችን ውስጥ መንጥረን ልንታገለው ይገባል እያሉ ነው ብዙዎች። የአማራን ትግል ማዕበል እናደርገው ማለት ትግላችን ህዝባዊ እንዲሆን መስራትና ማድረግ ነው። የሙሾ ፖለቲካ ማለት በየጊዜው የአማራን ጀግኖች እየገበሩ ታጋይ ይሰዋል ትግል ይቀጥላል በሚል የቂል ጥቅስ ይዞ መለማመድ ማለት ነው። ስለዚህ ትግላችን የማዕበል ትግል ልናደርገው ይገባል። የማዕበል ትግል ማለት ትግሉ ህዝባዊ ማድረግ ነው። አንድ የአማራ ጀግና ሲሰዋ ሚሊዮን አማራ መነሳት አለበት። አማራ ለአማራ በሚለው ቅኔ መራመድ ይኖርበታል። አማራ ሲሰዋ ህዝባዊ ቁጣን፣ ህዝባዊ ትግልን ማድረግ የማዕበል ትግል ነው ይገባል። በሙሾ ፖለቲካ የሚራመድ ትግል የትም ሊደርስ አይችልም። ምክንያቱም ለመቶ ዓመት በሙሾ ፖለቲካ ውጤቱን በግልጽ እያየ ነው ስለሆነ ስለዚህ ትግላችን የማዕበል እንጂ የሙሾ ሊሆን አይገባም ተብሏል። በአንድ ኢትዮጵያዊ ሃምሳ ሱዳናዊ ይፈልጋለሁ እንዳለው ፕሬዝዳንት መንግስቱ ኃይለማርያም፣ በአንድ አማራ ሃምሳ ባንዳን እስከ መጠየቅ መታገልን መልመድ አለብንም። የሙሾ ትግልን ወይም ፖለቲካን አጥፍተን የማዕበል ትግል ለማራመድ ህዝባችን ፖለቲካዊ ስሪት እንዲኖረው ማድረግ ይኖርብናል። ይህም ማለት የአማራን ህዝብ ፖለቲካዊ ህብረት መፍጠር ይኖርብናል። ይህንን ህዝብ በአማራ ታጋይ ካሬዎች ፖለቲካዊና ሁሉን አቀፍ ስልጠና እንዲሰጡ በማድረግ ህዝቡን ወደ ማዕበል ትግል እንዲራመድ ማድረግ ይኖርብናል። በተለይ ህዝባችንን ስለ ብሔርተኝነት ማለትም ስለ አማራ ብሔርተኝነት በሚገባ ልናስተምረው ይገባል። የአማራ ብሔርተኝነት ገና ብዙ ይቀረዋል። ስለዚህ የአማራ ብሔርተኝነትን በሚገባ ልናስተምርና ህዝባችን ጠንካራ ብሔርተኛ እንዲሆን ማድረግ ግድ ይልናል እያሉ ነው።

በሰላም ከመጣ ከየትኛውም ኃይል ጋር ለመነጋገር ዝግጁ ነን ሲሉ መምህራን ገለጹ። የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ቀኝ ጌታ ወፍታኑስ የስድስተኛ ክፍለ ጦር ስር የሚተዳደረው እረፍት የለሹ የደንበጫው ኢንጂነር ክበር ተመስገን ብርጌድ በወረዳው ውስጥ ከሚገኙ መምህራን ጋር ውይይት አካሂዷል ሲል ብርጌዱ አሳውቋል። መምህራኖቹ በሚያስተምሩበት ቀጠና በመግባት ስለ መማር ማስተማር ጉዳይ ከፋኑ አመራሮች ጋር ምክክር እንፈልጋለን ብለው በጠየቁት መሰረት በትላንትናው ዕለት ማለትም ጥቅምት 8 ቀን 2018 ዓ ም በዋደ አዲስ ዓለም ከተማና በዲባ ከተማ ገሊላ ቀጠና ገሊላ ከተማ ላይ ውይይቶችን አካሂዷል ብርጌዱ በውይይቱም ያለውን ወቅታዊ ሁኔታዎች በማንሳት ስለመማር ማስተማሩ አስቸኳይ ሁኔታዎች በማንሳት የብርጌድ አመራር ምላሽ ሰጥቷል ነው የተባለው። የአዲስ አበባ ከተማ አስተዳደር የጣሪያና ግርግዳ ግብር መመሪያ ተግባራዊ እንዳይሆን የጣለውን እገዳ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አርብ ዕለት እንደሻረው እናት ፓርቲ አስታውቋል። ይግባኝ ሰሚ ችሎቱ ከሳሽ ተከራሪ እንጂ ቤትም ሆነ ቦታ እንደሌለው በጉዳዩ ላይ መብትም ሆነ ጥቅም እንዲሁም በፍርድ ቤት እንዲከራከር የወከለው አካል እንደሌለ ገልጦ የስር ፍርድ ቤት ሁለቱን ወገኖች ማከራከር አልነበረበትም በማለት መወሰኑን ፓርቲው ገልጧል። እናት ፓርቲ በ2015 ዓ ም የወጣው መመሪያ ህገወጥ መሆኑን ጠቅሶ በአስተዳደሩ ላይ በመሰረተው ክስ መሰረት የፌዴራሉ ከፍተኛ ፍርድ ቤት መመሪያው ተፈጻሚነት ሊኖረው አይገባም በማለት በጥር 2017 ዓ ም መወሰኑ ይታወሳል። ኤርትራ የተሰሉ የጂኦፖለቲካዊ ጥቅሞችን ለማሳካት በማሰብ የሀገራትን ሉዓላዊነትና የግዛት አንድነትን የሚጥሱ አደገኛ ሙከራዎችን በጽኑ እንደምትቃወም አስታወቀችም። ይህ መግለጫ የተሰጠው የኤርትራ የተባበሩት መንግሥታት ድርጅት ቋሚ ተወካይ ሶፊያ ተስፋ ማርያም በኡጋንዳ ካምፓላ በተካሄደው የገለልተኛ ሀገራት ንቅናቄ የሚኒስትሮች ጉባኤ ላይ ባደረጉት ንግግር ነው። ምንም እንኳን አምባሳደር ሶፊያ በንግግራቸው ውስጥ የኢትዮጵያን ስም ባያነሱም የቃላት አጠቃቀማቸውና የመግለጫው ይዘት በወቅታዊው የቀይ ባህርና የአፍሪካ ቀንድ ውጥረት አንጻር በቀጥታ በኢትዮጵያ የባህር ጥያቄ ላይ ያነጣጠረ እንደሆነ የፖለቲካ ተንታኞች ይገልጻሉ። ተወካዩዋ በመግለጫው ኤርትራ እነዚህን መሰረታዊ መርሆች የሚጥሱ ማንኛውንም አደገኛ ሙከራዎች በጽኑ ትቃወማለች፣ ምክንያቱም እነዚህ ሙከራዎች ከዚህ በፊት ታይቶ የማይታወቅ ቀጠናዊና ዓለም አቀፋዊ አለመረጋጋትን ያስከትላሉ ብለዋል። ይህ የኤርትራ አቋም ነው፣ ኢትዮጵያ ከሶማሌላንድ ጋር የወደብ ስምምነት መፈራረሟን ተከትሎ በቀጠናው ከተፈጠረው ውጥረት ጋር በቀጥታ የተያያዘ መሆኑም ይገመታል። ኤርትራ ከዚህ ቀደም የሶማሊያን የግዛት አንድነት እንደምትደግፍ ስትገልጽ መቆየቷል ይታወሳል። አምባሳደር ሶፊያ አክለውም ኤርትራ ትልቅ ይሁን ትንሽ የሁሉም ሀገራት ሉዓላዊ መብቶች፣ ነጻነት፣ የግዛት አንድነትና የውሳኔ ሰጭነት ስልጣን እንዲከበር አበክራ እንደምትሰራ ገልጸዋል። ይህ መግለጫ ኤርትራ በኢትዮጵያ የባህር በር ፍላጎት ዙሪያ ያላትን ጠንካራ ተቃውሞ በዓለም አቀፍ መድረክ ላይ በይፋ ያሳየችበት ክስተት መሆኑን አስተያየት ሰጪዎች ይናገራሉ። በተመሳሳይ የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያው ብልጽግና ፓርቲ አንቂዎችና ተንታኞች የኤርትራ የነጻነት ትግል በውጭ ኃይሎች ቀስቃሽነትና ድጋፍ ሰጭነት የተካሄደ እንደሆነ በመግለጽ ላይ ይገኛሉ፣ በማለት ትናንት በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ከሰዋል። የትናንት ታሪክ በውሸት ብዛት ሊፋቅ አይቻልም ያሉት የማነ ኤርትራ በልጆቿ መስዋዕትነት፣ ነጻነቷን ያገኘችው በየተራ በአሜሪካና በሶቪየት ህብረት ሲደገፍ ከነበረ መንግስት ጋር ተዋክታ ነው ብለዋል። ሌላው ቢቀር በኤርትራ ላይ አስከፊ ግፍ የፈጸሙ ኃይሎች ለታሪካዊ ወንጀሎቻቸው ይቅርታ መጠየቅ እንጂ በኤርትራ ቁስል ላይ ጨው መነስነስ አልነበረባቸውም፣ በማለት የማነ ወቅሰዋል። ለሰዓታት የታወጀው የፓኪስታንና እና የታሊባን ጦርነት ከሽፎ ፓኪስታን ምድር አንቀጥቅጥ የአየር ድብደባ ፈጽማለች። ከቀናት በፊት ሁለቱ ሀገራት የቶክስ አቁም በማወጅ ጦርነቱን ገጥተውት የነበረ ቢሆንም ድንገት ፓኪስታን በፈጸመችው ጥቃት ስምምነቱ ፈርሷል። በአፍጋኒስታን ሰማይ ላይ እያጓሩ መብረቅ ያዘነቡት የፓኪስታን የጦር ጀቶች በፈጸሙት ጥቃት በርካታ ሰዎች ለሞትና ለጉዳት ተዳርገዋል። ለሁለት ቀናቶች ይዘልቃል የተባለው የተኩስ አቁም ድንገት በፍንዳታ የሰበረው የፓኪስታን አየር ኃይል አርብ ዕለት በፈጸመው ጥቃት አስር ሰዎች የተገደሉ ሲሆን በደ ዘን የሚቆጠሩ ደግሞ ለጉዳት መደረጋቸውን የአፍጋኒስታን መንግስት ገልጸዋል። ፓኪስታን የተኩስ አቁም ስምምነቱን አፍርሳ በፓክቲካ ሶስት ቦታዎች ላይ በቦምብ ደበደበች ሲሉ ስማቸውን እንዳይገለጽ የፈለጉ የታሊባን ከፍተኛ ባለስልጣን ተናግረዋል። ፑቲን ፈርቷል ሲሉ ዘለንስኪ ተናገሩ። የዩክሬኑ ፕሬዝዳንት ዘለንስኪ በአሜሪካ ከፕሬዝዳንት ትራምፕ ጋር ውይይት ለማድረግ ችለዋል። ከውይይቱ በኋላ ከኤንቢሲ ጋር ቃለምልልስ ያደረጉት ዘለንስኪ ሲናገሩ ፑቲን ፈርቷል በማለት ገልጸዋል። ፕሬዝዳንት ዘለንስኪ ዋይት ሀውስ ከወራት በኋላ ተመልሰው የተጓዙት ጨዋታ ቀያር ያሉትን ቶም ሐውክ ሚሳይል ለመጠየቅ እንደነበር አስታውሰዋል። ፕሬዝዳንት ትራምፕ ይህ ሚሳይል እንደሚሰጧቸው ቀደም ሲል ፍንጭ ሰጥቷቸው የነበረ ቢሆንም በትላንቱ ውይይት ግን ፈቃደኛ ለመሆናቸውን ገልጸውላቸዋል። ትራምፕ የሰ የሚያወጡት ምክንያት ግጭቱን ያባብሳል የሚል ነው። ትራምፕ በንግግራቸው ቶም ሃውክ በጣም አደገኛ የሆኑ የጦር መሳሪያዎች ናቸው። ጦርነትን ለሚወድ ሰው እጅግ አስገራሚና ትክክለኛ ምርጫ የሚሆኑ ናቸው። በጣም ኃይለኛ አደገኛና ትልቅ የሚባሉ መሳሪያዎች ናቸው። ይህንን ጦር መሳሪያ አሁን መስጠት አንፈልግም ያሉ ሲሆን፣ ጦርነቱን ስለማቆም ከፑቲን ጋር መነጋገራቸውን አስረድተዋል። ዘለንስኪ ከኤንቢሲ ጋር ባደረጉት ቃለ ምልልስ ሲናገሩ ደግሞ ፑቲን የፈራ ይመስለኛል። አሜሪካ ለእኛ ቶም ሃውክ ሚሳኤል ተጠናለች የሚል ፍርሃት አድሮበታል እኛም ቶም ሐውክን አግኝተን ጥቅም ላይ የምናውል መስሎት ፈርቷል ብለዋል። ጨምረውም መልካሙን ነገር ፕሬዝዳንት ትራምፕ ይህንን ሚሳይል አንሰጥም ያሉት ለአሁን ነው፣ ወደፊት አንሰጣችሁም የሚል ቃል አልወጣቸውም። ስለዚህም ፑቲን ከፍርሃት ውስጥ የወጣ አይመስለኝም በማለት አስረድተዋል። ይህ በእንዲህ እንዳለ ቶም ሐውክ ማለት ከባህር ላይ የሚወነጨፍ እስከ 1500 ኪሎ ሜትር የሚጓዝ የረጅም ርቀት ክሩዝ ሚሳይል ሲሆን ለመጀመሪያ ጊዜ ጥቅም ላይ የዋለው በባህረ ሰላጤው ጦርነት ወቅት ነበርም። ሚሳይሉ ከተሰራ አሁን 30 ዓመት ያለፈው በመሆኑ የተለያዩ መሻሻሎች ተደርገውበታል። ቶም ሀውክ አምራች የሆነው ሬይተር እንደገለጸው አዲሱ ቶም ሀውክ ቶክ ቶም የሚባል መጠሪያ ያለው ሲሆን ከተተኮሰ በኋላ ኢላማዎችን የሚቀያይር ነው። ለሰዓታት ያህል ከተጓዘ በኋላ በሚሰጠው ትዕዛዝ አቅጣጫውን ቀይሮ ሌላ ኢላማ የመምታት አቅም እንዳለው አምራቹ ተናግረዋል። ክብሯንና ክብሯት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ልሰናይ ጊዜ ሰሞኑን በኦሮሚያ ክልል በብዛት ሰፍሮ የነበረው ኃይል በብዛት ወደ አማራ ክልል በዚህ መልክ እየተንቀሳቀሰ ነው የሚገኘው። በዚህ ጉዞ ላይ ቀደም ሲል ተናግረን እንደነበር ነው የኦሮሚያ ልዩ ኃይል አባላት ሳይቀሩ መለያቸውን አውልቀውና የመከላከያን ዩኒፎርም እንዲያደርጉ ተደርገው በዚህ መልክ ወደ አማራ ክልል በተለይም ወደ ወሎ ቀጠና እየተንቀሳቀሱ ይገኛሉ። እስከ ዛሬ ድረስ ማጓጓዙ እንደቀጠለ ነው ተመልካቾቻችን። አድማጮቻችን በዚያው በወሎ ግንባር በምስራቅ አማራ ቀጠና አርሶ አደሮና ወደ ሕክምና የሚሄድ ህመምተኛ መስለው ሲሸሹ የነበሩ ሦስት ከፍተኛ የብልጽግና አመራሮች በቁጥጥር ስር መዋላቸው ተሰምተዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምንድ ክንዝ ንጉስ ሚካኤል አዲኮር ሰራዊት የኬላ ላይ ፍተሻ በማድረግ ላይ ሳለ ተፈላጊ የነበሩ ሦስት የብልጽግና አመራሮችና ካድሪዎችን በቁጥጥር ስር መዋሉን አስታውቋል። በአሁኑ ሰዓት በርካታ የወሎ ወረዳዎች በፋኖዎች ቁጥጥር ስር በመግባታቸው የየወረዳዎቹ አመራሮች ራሳቸውን ለውጠው ወዳገኙት አቅጣጫ በመሸሽ ላይ እንደሆኑ ነው የሚሰማው። በተለይም ወደ ወልዲያና ወደ ደሴ በመጥፋት ላይ ነው የሚገኙት። እነዚህ ሶስት የብልጽግና አመራሮችም በቁጥጥር ስር የዋሉት ዛሬ በኬላ ፍተሻ ላይ ነው። ምክንያቱም አካባቢውን አብዛኛውን ፋኖ ተቆጣጥሮታል። የኬላ ፍተሻ ሁሉ እያደረገ ነው የሚገኘው። ብልጽግና ሲያገለግሉት የነበሩት ሶስቱ አመራሮችም አርሶ አደር መስለውና ለሕክምና የሚሄዱ ህመምተኛ መስለው ሲጓዙ ነው በመታወቂያቸው እየተያዙት። ከስፍራው የደረሰ መረጃ እንደሚያመለክተው በአግባቡ ጉዳያቸው በህግ ይታያል ብለዋል የፋኖ አመራሩ። ሌላው አሁንም አስቸኳይ የጥንቃቄ መረጃ የቀረበ ነው፣ ተመልካቾቻችን፣ አድማጮቻችን። በጎጃም በብዙ ቦታዎች በተለይም በሰሜን ጎጃም ወረዳዎችና በሰሜን ወሎ አካባቢ እንዲሁም በባህር ዳር ዙሪያ ወረዳን ጨምሮ ሰፊ ቦታን ያካለለ የድሮን አሰሳ በዛሬው ዕለትም እየተካሄደ ነው የሚገኘው። ወታደራዊ ምንጮች ያሾለኩት መረጃ እንደሚያመለክተው ከነገ ጀምሮ ለተከታታይ ሶስት ቀናት የድሮን ጥቃት በስፋት እንደገና ለመጣል ታቅደዋል ነው የተባለው። በአንዳንድ አካባቢዎች ዛሬም ከሰዓት በኋላ የድሮን ጥቃት መፈጸሙ ታውቋል። በመሆኑም በተለይ አገዛዙ ብዙ ጊዜ ትምህርት ቤቶችን ፋኖች የሰባሰቡባቸዋል እያለ እያጠቃቸው ስለሆነ አንዳንድ እንደዚሁ የሲቪል ተቋማት እዛ አካባቢ የሚደረጉ መሰባሰቦች እንዲቀሩ ተማሪዎችም ቢሆኑ በተጠቀሱት ቦታዎች ላይ ለተወሰኑ ቀናት ትምህርት የተከፈተባቸው ካሉ እንዳይሄዱ ወላጆቻቸው ጥንቃቄ እንዲያደርጉ ምክንያቱም አገዛዙ የድሮን ጥቃት ሲፈጽም ተስፋ ስለቆረጠና ስለተበሳጨ በጅምላ ነው ዝም ብሎ የሚመታው። ሰው የተሰበሰበበት ቦታ ካየ ውሃ እየቀዱ ነው ወይ ለቅሶ ነው ወይ ምንድን ነው የሚባል ነገር የለም። ዝም ብሎ እየተጣለ ስለሆነ ትምህርት ቤቶች አካባቢ ተማሪዎች ተሰብስበው ሲታዩ እንዳይጥል ቢያንስ ቢያንስ ለተወሰኑት ቀናት፣ በሚቀጥሉት ሳምንታት ወላጆች በተጠቀሱት አካባቢዎች አሉ ልጆቻቸውን ከትምህርት ቤት እንዳይሄዱ በማድረግ ሕይወታቸውን እንዲታደጉ ጥሪ ቀርበዋል። ጥሪ ቀርቧል። ጥንቃቄ ይደረግ ተብሏል። ተመልካቾቻችን፣ አድማጮቻችን፣ ሌላው ከቀናት በፊት በማንኩሳ ጎጃ የተገደለችው የፋኒት በዓለም የቀብር ስነ ስርዓት በልዩ ልዩ ትዕይንት አሁንም ታጅቦ ቀጥሏል። የአካባቢው ማህበረሰብ ቁጣውን እየገለጸ ነው የሚገኘው። ተመልካቾቻችን አሁንም እሷንም የመዘከር ፕሮግራሞች እስከ ቀጣዩ ሶስት አራት ቀናት እየተካሄዱ ነው የሚገኙት። እስካሁን ድረስ ህዝቡ ከሐዘኑ አልታጽናናም። በተለያዩ ትዕይንቶች ፋኒት በዓለምን እየዘከሯት ይገኛሉ። እኚህ የምታያቸው ደግሞ የበዓለም እናት ናቸው። እጅግ በጣም በሐዘን ተጎድተዋል። በጣም ሐዘናቸውን እየገለጹ ነው የሚገኙት። በርካቶች እያጽናኗቸው ነው። እንደዚህ አይነት እናቶች፣ ወላጆች፣ ምትክ የሌላቸውን ልጆቻቸውን የተነጠቁ ወላጆች ሊደገፉ ይገባቸዋል። ሊደገፉ ይገባቸዋልና በዚህ እንደው በውጭው ዓለም የምትኖሩ ኢትዮጵያውያን እንዲህ አይነት እናቶችን ወላጆችን በመደገፍ በኩል የሚችሉትን ያህል ድጋፍ ብታደርጉ መልካም ነገር ነው። እኛም አድራሻቸውን እያፈላለግን ነው። በጣም ክፉኛ ነው የልጃቸው ሐዘን የጎዳቸው ተመልካቾቻችን። ማህበረሰቡ ራሱ ቁጣውን አሁንም በመግለጽ ላይ ነው። ቪዲዮ በጣም የሚገርም ነው የሚገርም ነው ያለው ሽለላና ፉከራ የቁጣ ስሜት በጣም የሚገርም ነው። ብልጽግና ከአማራ ህዝብ ጋር መቆራረጡን እራሱ የሚያመላክት ነው እየተደረገ ያለው ትዕይንት። ተመልካቾቻችን እንዲህ አይነት ቤተሰቦችን ባለን አቅም በኩል ሁላችንም ተረባርበን መደገፍ ይገባናል። ተመልካቾቻችን እነሱ ምትክ የላቸው ልጆቻቸውን ሲሰጡ ያላቸውን ነገር ሲያደርጉ፣ እኛ ደግሞ ከተረፈችን ነገር ጥቂት ነገር በማድረግ ማጽናናት ይገባናል ተመልካቾቻችን። ክቡራን ተመልካቾቻችን አድማጮቻችን፣ በዋነኝነት አሁን መረጃ ላሰማችሁ የገባሁት የሀጂ ሙፍቲን ዜና ዕረፍት ላሰማችሁ ነው። በእርግጠኝነት በአሁኑ ሰዓት ላይም በርካቶች ሐዘናቸውን እየገለጹ ነው የሚገኙት። በማኅበራዊ ሚዲያውም በተለያዩ አጋጣሚዎችም መገናኛዎችም ብዙ ኢትዮጵያን ሐዘናቸውን እየገለጹ ነው የሚገኙት። በትክክልም የሚያሳዝን ነገር ነው። እንደ ሀገር የሚያሳዝን ነገር ነው። የሁላችንም አባት ናቸው። በድጋሜ ሀጂ ሙፍቲ መርድሪስ በሰላም ይረፉ። ለቤተሰቦቻቸው፣ ለወዳጆቻቸው፣ ለሚያውቋቸው በሙሉ ለሚወዷቸው በሙሉ መጽናናት ይሁንልን። ለትክክለኛ ለወቅታዊ፣ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ለሬኒውስን ይከታተሉ።